በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ፣ የድንግል ማርያም ልጅ የአብ የባሕሪ ልጁ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር የሚወዳችሁ እናንተም እግዚአብሔርን የምትወዱት ኦርቶዶክሳውያን በሙሉ እንዲሁም ከኦርቶዶክስ ሃይማኖት ውጭ ያላችሁ የክርስትና እምነት ተከታይ ነን ለምትሉ ሁሉና እንዲሁም ደግሞ ከክርስትናው ዓለም ውጭ ላላችሁ በሙሉ ይህ የአማርኛ የቲክቶክ ቪዲዮ የሚደርሳችሁ ሰላም ለእናንተ ይሁን። ይህንን የቲክቶክ ቪዲዮ አድምጣችሁ እንድትማሩበት ለሌሎችም እንዲያደምጡት እንድታደርጉ ሼር ኮፕሊንግ ፌቮራይት እንድታደርጉት እንደተለመደው የተለመደውን ትብብራችሁን እንድታደርጉ በአክብሮት እጠይቃችኋለሁ። እንግዲህ ዛሬ ስለ ታምረ ማርያም በአጭሩ መግቢያው ላይ አንድ ሁለት ቪዲዮዎች ልሰራላችሁ ፈለኩ። ያው ዛሬ ዕለተ ሰንበት ነውና በእርግጥ በቤተ ክርስቲያን ጠዋት ጠዋት ሁሌም በኪዳን ሰዓት የእመቤታችን ታምረ ማርያም ይነበባል። በእመቤታችን በዓላት እንዲሁም ደግሞ በውድ ሰንበት ይነበባል በየአብያተ ክርስቲያናቱ እና እንደዚህ ይላል። ታምሮ መቅደመ ታምረ ማርያም የመግቢያው ላይ ምን ይላል? ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና፣ ወንዶችም ሴቶችም መስማትን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ደዌ ኃጢአት ካልከለከለው በዚህች ቀን የሚቻለው ታምሯን ሰምቶ ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው የእመቤታችንን ታምር ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ታምር ክብሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋራም አይቆጠሩም ይላል። የእመቤታችንን ተአምር የሚንቁ የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ ስልጣን፣ በቃላቸው ስልጣን የተወገዙ ናቸው እያለ የሚለው ነገር አለና እኔ የምፈልጋት ምንድን ነው? የእመቤታችንን ታምር የሚንቁ የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ከክርስቶስ ወገኖች ጋራም አይቆጠሩም የሚለውን ነው። በጣም የሚደንቅ አባባል ነው። በነገራችን ላይ ስንቶቻችን እንደምናስተውለው እንግዲህ፣ እግዚአብሔር ያውቃልና እመቤታችን የታመሙትን እንደዚህ በታምራት ፈወሰች። ድሆችን የድሆችን ቤት ጎበኘች። በታምራት ኃጢአት ሰርተው በእሷ ስም ግን አምነው ነፍሳቸው ከስጋ የተለየችን ደግሞ ነፍሳቸው ከስጋቸው ተዋህዳ እንደገና እንድትሰጣት በማድረግ ወደዚህ ምድር መጥተው መልካም ስራ እንዲሰሩ ያደረገች በልዩ ልዩ ደውዬ በልዩ ልዩ ፈተና በነመከራ ስጋ በመከራ ነፍስ ያሉትን በእርሷ በዓላት ክብር እኛም በመጻፍም በተነገረን በምናውቀው ክብሯ እኛም በማናውቀው እግዚአብሔር ግን በሚያውቀው በገናናው ክብሯ በባለመዋልነቷ በጸጋዋ የፍጡራን አእምሮ በማይደርሰው ክብሯ ልዩ ልዩ ከመከራ ሥጋ ከመከራ ነፍስ እንደምታወጣ በተአምሯ ላይ ይነገራልና፣ ይሄ የሚደንቃቸው ብዙ ሰዎች አሉ። ይሄ የሚደንቃቸውና ለማመን የሚከብዳቸው ብዙ ወገኖች አሉና በጣም ይገርማል። እንዴት ይህ ሊደንቃቸው ቻለ ካላችሁኝ፣ በእርግጥ ሁሉም አንዳንዶቹ ባለማወቅ ገና በሃይማኖት እውቀት ከዛ ውጭ የራቁ መሆናቸው ጨቅላ ገና ወተት እንኳን ለመጠጣት በቅጡ ያልበቁ መሆናቸውን እናያለን አንዳንዶቹ ደግሞ በምን አይነት ሁኔታ በዲያብሎስ ማታለል መጥፎውን ትምህርት በመስማት ከእውነተኛው አስተምህሮ የራቁ ሰዎች ናቸው ማለት ነው ለምን መሰላችሁ እንደዚህ የምላችሁ እንግዲህ ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ወልደ አብ ሕያው ወልደ ማርያም ስግው በስጋ የተገለጠ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሶስትነት የሚሰለስ የሚቀደስ ፍጥረታትን የፈጠረ የሚወደስ የሚቀደስ የሚመሰገን ፍጥረት ሁሉ ውልበት ሁሉ የሚሰግድለትአንደበት ሁሉ የሚያመሰግነው አምላክ እንደሆነ ይታወቃል። መጽሐፍ ቅዱስ በደንብ ይነግረናል ማለት ነው። በደንብ ይነግረናል ይኸውም ከማንም ያገኘው የጸጋ አምላክነት ሳይሆን አምላክነቱ የባሕሪው የራሱ ከማንም የማያገኘው ማንም የማይወስድበት እንደሆነ ማለት ነው፣ እና ስለዚህ እመቤታችንን እንደዚህ ማክበሩ ያን ያህል የከበዳቸው እመቤታችን እንደዚህ ያደረገች እገሌ ለሚባል ሰው እንደዚህ ከቁስለ ሥጋ ከመከራ ሥጋ ፈወሰችው ከመከራ ነፍስ አማልደ አወጣችሁ እንደ ሲባል የሚደንቃቸው ለምንድን ነው ካላችሁ፣ ክብሯ አልገባቸውም። ክብሯ ለምን አልገባቸውም ብለን ከጠየቅን ደግሞ ልጇ የልጇ ክብር በትክክል ስላልገባቸው ነው። ለዛ ነው መቅድመ ታምረ ማርያም የእመቤታችንን ታምር የሚንቁ የወደ እግዚአብሔር እን ታምር እኮ አባ ገብረ ኪዳን ብዙ ጊዜ ይናገሩታል፣ በነገራችን ላይ እና ዛሬ ታምረ ማርያም ስሰማ የአባ ገብረ ማርያም የአባ ገብረ ኪዳን ንግግር ትዛለኝ። ታምር ማለት ታናሽ ብላቴና የአስራ አምስት ዓመት ቆንጆ ስትሆን ዓለምን የፈጠረውን አምላክ በማሕፀኗ መያዝ ከዚህ በላይ ታምር ለድንግል ማርያም ምንድን ነው? ከዚህ በላይ ክብር አለ እንዴ? ሌላው እኮ የሚወራው ክብሯ እኮ ሕሙማንን መፈወስ፣ ነፍሳትን ማማለድ እኮ ሌሎች ቅዱሳን ሁሉ የሚያደርጉት ነው እና አምላክ መሆኑን የወለደችው አምላክ መሆኑን አልተረዱትም እያለን ነው። መቅድመ ተአምረ ማርያም ተአምረ ማርያም መግቢያው ያው፣ የእመቤታችን ክብር የማይገባቸው የሚንቁት ያንን ስላላመኑ ነው። ያንን ከማመን ሰው መሆኑን ወልደ እግዚአብሔር አለ እኮ፣ የአብ ልጅ ሰው መሆኑን ከማመን ነፃ ከማመን የወጡ ስለሆኑ ነው፣ ስላልገባቸው ነው እንጂ የወለደችው የአብን ልጅ የአብን የባሕርይ ልጅ በሥጋ እንደወለደችው አምላክ እንደሆነ የወለደችው በተዋሕዶ እንደወለደችው ፍጹም ሰው ፍጹም አምላክ የሆነውን እንደወለደችው ቢያውቁ ብዙ ዜና ሊነገራቸው ስለ እሷ ክብር እንዲያውቁ ከዚህ የተለየ ዜና የተለየ ነገር ተአምራት ሊነገራቸው አይገባም ነበር። በቂ ከበቂ በላይ ነበር። ነገር ግን የወልደ እግዚአብሔርን ሰው መሆን የወልደ እግዚአብሔርን በእርሷ ባህሪ በሰው ባህሪ ከእርሷ መወለዱን ከማመን ነፃ የወጡ ናቸው ከክርስቶስ ወገኖች ጋር አይቆጠሩም የሚለው መቅድመ ታምረ ማርያም ለዚህ ነው ማለት ነው እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንደዚህ ይላል እንግዲህ ምን ይላል 14 ላይ እንደዚህ ይላል የሚገርም ነው ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች ወንድ ልጅንም ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች። ሕፃኑም ክፉን ለመጥላት መልካሙን ለመምረጥ ሳያውቅ ቅቤና ማር ይበላል ይላል ማለት ነው። ተመልከቱት እንግዲህ ትንቢት እንደዚህ ተነግሯል። ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብላ ትጠራዋለች ይላል ማለት ነው። ይሄ ትንቢት እንዴት ተፈጸመ ብለን ያየን እንደሆነ ማቴዎስ ወንጌል ራሱ ቅዱስ ማቴዎስ በወንጌሉ እንደዚህ ይለናል። ማቴዎስ ወንጌል ምዕራፍ አንድ ከቁጥር 18 ጀምሮ ብንመለከተው ይሄ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ በድንግልና ተወልዳለች የሚለው ትንቢት እንደተፈጸመ ይኸውም ድንግሊቷ ድንግል ማርያም እንደሆነች ያ አማኑኤል የሚባለውም ልጅ ክርስቶስ እንደሆነ እንደተፈጸመ ማቴዎስ ወንጌል ምዕራፍ አንድ ከቁጥር 18 ጀምሮ እስከ 23 ድረስ ስናነበው እናየዋለን ማለት ነው። ስናነበው እናየዋለን። በትክክል ኢሳይያስ በትንቢቱ ምዕራፍ ሰባት ቁጥር 14 ላይ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል በድንግልና ጽንሳ በድንግልና ትወልዳለች፣ ስሙም አማኑኤል ይባላል የሚለው ትንቢት እንደተፈጸመ እንደተደረሰ፣ ድንግሊቱ በድንግልና ጽንሳ የምትወልደው ማን እንደሆነች፣ የሚወለደው ማን እንደሆነ ቅዱስ ማቴዎስ በወንጌሉ በምዕራፍ አንድ ከቁጥር 18 ጀምሮ እንደዚህ እናየዋለን በሚከተለው ቪዲዮ